ባሌ መጠጥ እየጠጣ አስቸግሮኛል። ልጆቼን በትምህርታቸው ጥሩ አይደሉም። ይሄ ችግሬ እንዲፈታልኝ ይፈልጋለሁ ለፈጣሪ ጸለይኩና ጸጉሬን ለፈጣሪ መስዋዕትነት ሰጠሁ፣ ትለናለች። ከሰጠው በኋላ ለመላጨት ወሰንኩ። ከተላጨው በኋላ ችግሬ ሁሉ የተፈታል መሰለኝ ቅልል አለኝ፣ ትለናለች። በህንድ የምትኖር ጸጉሯን ለፈጣሪዋ መባ ያበረከተች ሴት በህንድ ስናበጥር ማበጠሪያ ላይ ያለው ጸጉር አይጣልም። ልክ እንደኛ ሀገር ቁራሊዎ ቁራሊዎ ብለው በየሰፈሩ እየዞሩ በግራም ይገዛሉ። ኮምቦ ዌስት ኮምቦ ዌስት እያሉ በሰፈሩ ይገዛሉ። በእምነት ቦታ የተላጩት ጸጉርና በየሰፈሩ የተሰበሰበው አንድ ላይ ይሆነና ወደ ፋብሪካ ይገባል። እንደምታዩት የተሰበሰበው ጸጉር በደንብ ይፍታታል። ከዚያም ኬሚካል እየተደረገ በደንብ ይበጠራል። ወጥ የሆነ ንጹህ ጸጉር ሲገኝ እንደምታዩት በፕላስቲክ ይያያዛል። ከዚያም አጭሩ በአጭር፣ ረጅሙ በረጅም ይለያያል። በደንብ ይታጠብና ይደርቃል። የተለየው ጸጉር በምታዩት መልኩ አረንጅ ይደረጋል። ከዚያም መስፊያ ማሽን ውስጥ ይገባና ይሰፋል። በደንብ ይበጠርና ክብ ተደርጎ በፕላስቲክ ይያያዛል። ከዚያም በመቀጠል ቅርጽ ይወጣለትና ወደ ሙቀት ክፍል ይገባል። ከዚያም ይታሸግና ለሽያጭ ዝግጁ ይሆናል ማለት ነው። ለሴት ልጅ ፀጉር ውበቷ ነው ይባላል፣ ለዚህም ይመስላል ብዙ ዘፋኞች በጸጉር ላይ የዘፈኑት። የጸጉር ውበት ማጠሩና መርዘሙ እንዳልሆነ የውበት ባለሙያዎች ይናገራሉ። ሁሉም ጸጉር በአግባብ ከተያዘና ለእኛ የፊት ቅርጽ ስታይል እንዲስማማ ሆኖ ከተሰራ ውበት ያጎናጽፋል። አሁን አሁን አብዛኞቹ ሴቶች ምርጫ የሆነው ረዘም ብሎ የበዛ የጸጉር ስታይል ነው። ሁሉም ሴት ግን የዚህ አይነት ጸጉር ሊኖረው አይችልም። ለዚህም ነው አብዛኞቹ ሴቶች ሂዩማን ሄርን የሚጠቀሙት። ሂውማን ሄር መጠቀም እንዴት እንደተጀመረ በትክክል የሚያሳዩ መረጃዎች ባይኖሩም አንዳንድ ምንጮች ግን አመጣጡ ከወደ ሕንድ ነው ይሉናል። በሕንድ አንዲት ሴት 18 ዓመት እስኪሞላት ድረስ ጸጉሯን የማሳደግ ባህል ሲኖራቸው፣ ሴቷ ልክ 18 ዓመት ሲሞላት ጸጉሯ ይቆረጥና ለፈጣሪ እንደመባህ ይሰጣል። ይህ ባህል ምክንያት አድርጎ የሚቆረጥን ጸጉር በፋብሪካ ለጥቅም እንዲውል ተደርጎ መመረት ለሂውማን ሄር መፈጠር ምክንያት እንደሆነ ባለሙያዎች ይናገራሉ። በአሁኑ ጊዜ ሂውማን ሄር በብዛት የሚመረትባቸውና ና ታዋቂ የሆኑ ሀገራት ህንድ፣ ብራዚል እና ጣሊያን ሲሆኑ የእነዚህ ሀገራት ሴቶች ጸጉር በጣም ታዳጊና ብዛት ያለው ነው። ታዲያ ሂውማን ሄር እንደሚመጣበት ሀገር የተለያየ አይነት ሲኖረው ለፍሪዝ የሚመቹ እንዲሁም ለፔስትራ ስራ የሚመች ሂውማን ሄር አይነቶች አሉ። ከነዚህ ውጭም ለሹርባ ተብሎ የሚዘጋጅ ሂውማን ሄርም አለ። አጠቃቀሙ ሂውማን ሄር በሶስት አይነት መንገድ ለመጠቀም እንዲያመች ተደርጎ የተዘጋጀ ሲሆን አንደኛው የራሳችን የተፈጥሮ ጸጉር መጀመሪያ ሹርባ በመስራት የሂውማን ሄርን መስፋት ሲሆን ሌላው ደግሞ ለራሱ ተብሎ የተዘጋጀ ግሉ በማጣበቅ ነው። ሶስተኛው ደግሞ በክሊፕ መልክ የተዘጋጀ ሁማን ሄርን የተፈጥሮ ጸጉራችንን በደንብ ከተሰራም በኋላ በሚያመቸ መልኩ መሀል መሀሉ ላይ የክሊፑን ሂውማን ሄር መሻጥ ወይም መስፋት ነው። ግን ሂውማን ሄርን ስንጠቀም ጥንቃቄ ማድረግ ያለብን ነገሮች አሉ። የመጀመሪያው ሂውማን ሄር በምንጠቀምበት ጊዜ ቢቻል የተፈጥሮ ጸጉራችንም ሆነ የሂውማን ሄሩ እንዳይጎዳ ቢበዛ ከ15 ቀን በላይ አለማቆየት፣ ሂውማን ሄርን አላስፈላጊ ስለልቦና ጫና ውስጥ ላለመግባት በፕሮግራም ብቻ መጠቀም፣ ሂውማን ሄርን በምንገዛበት ወቅት ከሰው ሰራሽ ዊጎች ጋር ተቀላቅለው የሚዘጋጁ ፕላስቲክ ዊጎች እንዳሉ ማወቅ ና ያንን ለመለየት ደግሞ ባለሙያ ማማከር። የሁማን ሄር በምንጠቀምበት ጊዜ የሁማን ሄሮን ሄሮን የምንቀባው ማንኛውም ፍሬም ሆነ ቅባት የፊታችንን ጸጉር እንዳይነካ መጠንቀቅ ይኖርብናል። ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ ይጋብዛለሁ።